ሚስቴን ዳርኳት። እጹብ ነው የእሷ አፍቃሪ ያህን ግን አጃይብ ያስብላል። መልኳ ተንኮለኛ ያየውን ይጥላል። ቀለኔ ወጥቶልኝ በሚስትነት ያስኳት ምዬ ተገዝቼ በወጉ አገባኋት። የእሷ ማለት የኔ የኔ ማለት የእሷ ሁኗል። ከዚህ ወዲህ አፍቃሪዋ ሳይሆን አፍቃሪያችን በዙ ሊባል ነው ከእንግዲህ። ይህም ቢሆን እንኳን አንዴ እሷ አፍቃሪ ቅናት የወረሰው እሷ የሚጠጓትን ወንዱንም ጨረሰው ወደኔ ተጠግቶ ሳይጥለኝ አንክቶ እህቴ ናት ብዬ ማስወራቱን ጀመርኩ። መቼም ከመዋጋት ወንድምነት መረጥኩ። አይ አካል ቡጢን ፈርቶ በምላስ የሸጥኳት እህቴ ናት ብዬ እኔው ሚስቴ እንዳርኳት ከደበረ አይቀር ከደበር ሃይቀር እንካ ክኒን ይህን እስከፈለክ ዋጠው። ዶዞ ካናት ይውጣ ልብህን ያናውጠው ገደል ትግባ ጻይ ጨረቃም እንደዛው ዛሬ ዋጥከውን ለነጋብ መባዘው ሁሉ ውሸት ብቻ ድርሰትና ግጥም ለራስ መና ናቸው። ውስጥን አጣጥም ከፈለክ ተጣጣበት እንዳሻ ተንቦራጭ ተታግል አሸንፍ ልክ እንደ ርቀት ልክ የሚደቁ አንደበት ቢሰራጭም ባለም ገፋ እርገቷቸው ህይወት መቀየሪያ ብር ይስጡ ካላቸው። ግን እስክትመጣ ድረስ የግል ጨረቃ በተንዘብት ዝምበል ትታቸው ንቃ፣ ተደበቅ ካለም ላይ ከራስ ጋር አውጋ፣ እስከ ፈለክ ድረስ የግል ብርሃን ፀሐይ እስክትነጋ። ውድቀትን አጣጥም፣ በውድቀት ነውና ስኬት የሚገጥም።

ያልጠበቀ ሁሉ ጠብቅ ያለው ብለው ይሄን ያል ይሄን አስለቀሱ ሆሄን አስለቀሱ በጻፊ እጀታ በዚህ ግጥም ዓለም ጠብቆ ጠብቆ ያልቀረበት የለም። ለአንዳማኝ ነኝ ባይ ለግዜር የቀረበ ጥጥቆዳውን ትቶ ወፈን ለደረበ ብትገላለጭ ብትቀዳደጭ ምንጊዜ ግዜ ብትፈጭ ለሱ ምንም ነው ጥፍጥና። እናወለላሽ ጸሎተሽ ነው እንጂ አያጸድቅ ገላሽ። ጠላቴን ስፈልግ ከጎረቤቶቼ ጠላቴን ስፈልግ ከባልደረቦቼ ጠላቴን ስፈልግ ከቁር ከቅርቦቼ ለካ ከኔ ለካ ለካ ክፉ ጠላት ደመና ያለው ደመኛ ያለው ከገዛ እኔነቴ ከራሴ ውስጥ ነው እንጃ። ከፍቶኛ ላላውቅም የእውነቴን ነው የምልሽ ቀልዴን አይምሰልሽ። አላውቀውም እኔ ማዘን መከፋቴን ልግልጸው አልችልም በቃላት ስሜቴን። ለምዶበት ይሆናል ደህና ነህ ወይ ሲሉኝ አለሁ ማለት አፌ የታ አግኝተሽኛል ከመምሰል አልፌ የሚኖረውን ሕይወት መምሰልም እየገፋው ድንገት ድንገት ድንገት ሲጠይቀኝ ድንገት ሲጠየቅ ነው ሰው ቃል የሚጠፋው ደህና ነህ ደህና ነህ እንዳልል ያመኛል በጠና ደህና ነኝ እንዳልል ያመኛል በጠና አሞኛል ደሞ ስል ዳግም እሽርና ሁለት አፍ ሁለት መልክ ሁለት ማንነቴን መልሱን አላውቀውም አሁን ድህነቴን ከከዋክብት ዜማ ከከዋክብት ዜማ መዝሙር ሳላስጠናቸው ጨረቃና ፀሐይ ዛሬ ዛሬ አታስፈልጉም ብዬ ልሽሸኛቸው። ተመጫለሽ ብዬ አንቺም እያበራሽ በጠራው ሰማይ ላይ ትርኢት እየሰራሽ ተመጫለሽ ብዬ ለነፋስ ነገርኩት እንዲጠርግ መንገድ ደመናም ቃል ገባ ከሰማይ ላይ ላይወርድ። ተመጫለሽ ብዬ ምድር ሳር ቅጠሉን ምድር ሳር ቅጠሉን ተፈጥሮ አመሉን ሁሉም ባለኝ አቅም ገጸስኩኝ ረገምኩ ለማይሆን መምጣትሽ የማይሆን ታምር ወሰንኩ። ጊዜ ቁም እንዳልኩት ይታየኛል ቆሞ ተፈጥሮ ሁካታው ተሽሯል ባርምሙ ነፍሱም አይነ ነፋሱም አይነፍስም ነፋሱም አይነፍስም። ደመናም ደመናውም ቆሟል አይንቀሳቀስም። ጨረቃና ሕፃይ የሉም ከሰማዩ እንደሸኙዋቸው እዛው ስለቆዩ ከዋክብት ብቻ ተበታትነው ቆመው ዜማም እያዜሙ! ትመጣለች ያልከኝ የታለች እያሉ! ሳርና ቅጠሉ ሊያዩሽ እየንደጓጉ ከሰማይ አካልሽን ሰርክ እየፈለጉ ሰርክ እየፈለጉ ቆመው ይቀራሉ ወይ እሷም አልመጣች ወይ ፀሐይ አልወጣች። ያሳዝናል ብለው ከሰሙ ደረቁ አንቺን ሲጠብቁ ታዲያ እኔስ ምን ቀረኝ ትመጫለሽ ከሚል ከአንድ ቀቢዝ ተስፋ መቅረት ካጨለመው የብርሃን እንዳፋ አሽሙር በከበዛበት ከኳ ከብት ዜማ ከቆመ ጊዜ ጋር ከሚዞረው ካስማ ከሆናም ዓለም ላይ ከሆናም ዓለም በቀር ምን ገረኝ ኔማ ጨረቃን ሸኝቼ ፀሐይ ጨለማ ትናፍቀኛለች። እንደ ሌሊት እንቅልፍ ትናፍቀኛለች። እንደ እናት እቅፍ ጭር እንዳለ መንገድ እንደቀና መውደድ ትናፍቀኛለች። እንደ ማታ ጀመር እንደ ቤተ ክርስቲያን በር እንደ ጥቅም ታደይ እንደ ህዳር ጸደይ ትናፍቀኛለች። እንደ ህፃን ጠረን ፈተናን እንደመድፈን እንደ ክረምት ዝናብ እንደ ምህር ጥጋብ ትናፍቀኛለች። እንደ ለምለም መሬት ሲነጋ እንዳዩት ሌት ከከዋክብት ደምቃ እንዳለች ጨረቃ ትናፍቀኛለች። እንደ ዳበሱን ትንባ እንደ ታውት ዳባ ፈገግ እንዳሉት ሳቅ እንደዋጡት ምራቅ ትናፍቀኛለች። ልክ እንደ ምንጭ ውሃ እንደ አባት እማማሃ እንደ አምላክ ቸርነት ናፍቀሽኛለሁነት ስለምወድሽ ነው ከዚህ በኋላ ብዬ ምን ተገፍቼ ምዬ ተገፍቼ ምዬ ተገዝቼ ዳግመኛ እንዳልቀብርሽ በራሴ ላይ ዝቼ ደግሜ ማግኘሽ መሀል ላይ እንትቼ ስለምወድሽ ነው የማልቀየምሽ ትቼም የማልተውሽ ቆርጦልኝ ማለቅ ሰው ልቤን በይቅርታ ዙሪያውን የማጥረው ስለመወድሽ ነው። ከንዴት ሁሉ ማወራሽ ሰክኜ ሳጠሪኝ ምመጣው በነፋስ ሰጥሜ በደስታሽ ምስቀው ሀዝኔ ላይ ሆኜ ስለመወድሽ ነው። በአንቺም አልከፋው በደርሽ ሊችል ሆዴ ትልቅ የሚሰፋው እንጅማ ባልወድሽ እንጅማ ባልወድሽ ምን ይቀረኝ ነበር ርቀሽ ብትሄጂ ነበር ከሚሆን ከትዝታ ውጪ፣ ግን እወድሻለሁ። ማርፈድሽ ያመኛል፣ መቅረትሽ ያመኛል። ተደስቼም ቢሆን ሳጣሽ ይከፋኛል። አልጠብቅሽም ግን፣ ኧረ እጠብቃለሁ፣ እጠብቅሻለሁ። እኔ ምን አውቄ የአገሬ ግጣሚ ምን እንደመከረው እጠብቅሻለሁ የሚግል ግጥም ካለ ቀርታለች ማለት ነው። የቀጠረ ገላ ፈልጎ ፈልጎም እያጣ የጠበቁት ሁሉ በጊዜ ካልመጣ ተስፋ ተለኩሶ እጠበቅሻለሁ እያለ ሲጠፋ በጠበቀው አካል ጠባቂ ሲገፋ በገጣሚ ብር መቅረት ስለሆነ መጠበቅ ትንፋሹ እጠበቅሻለሁ የሚል ግጥም ካለ መቅረት ነው ምላሽ፣ መቅረት ነው ምላሽ። ግን ግን እኔ እኔ ግን እጠበቅሻለሁ የሚግል ግጥም ጽፌ እንድትቀር ያልሻም እምባ እንዲሆን ትርፌ ከመጣሽ ተሎ ነይ፣ ከግጥሜቸው በፊት ነይ ተሎ ድረሽ። እጠብቅሻለሁ የሚል ግጥም ባልጽፍ እንደምጠብቅሽ ፈጽሞ እንዳትረሺ፣ ደሞም እንዳትቀሪ፣ ፍጹም እንዳትኮሪ። በቃ ዝም ብለሽ ነይ ሳትንከራከሪ፣ እንዴትም ነይልኝ ግጥሙን ሳልጨርሰው። ምክንያቱም ገጣሚ በብር ጠብቆ ከጻፈው እጠብቅሻለሁ የሚል ግጥም ካለ ቀርታለች ማለት ነው። ግን እንዳትቀሪ ፍቅሬ የኔ መቤት የኔ አንቺ መውደድ የኔና አንቺ ፍቅር ሩቅ እንደ ሰማይ ግዙፍ እንደ ምድር ጥልቅ እንደ ውቅያኖስ ጣፋጭ እንደ ቴምር አንች እኔን ስትወጅኝ እኔ አንችን ስወድሽ ዘመን ተቀይሯል ዘመን ተቀይሯል። ሰፊው ሀገር ጠቧል። አቧራው ጨቂቶ የረብጠበው ደርቋል። ምድር በጣም ግላ ሰማይ ጥለው ሰጥቷል። ንዋይ ተወጥሮ የሰው ክብር ላልቷል ፍቅሬና ፍቅርሽ ግን እያደሩ ጠብቋል። እያደር ታድሷል ታደሷል ይኸው እዚህ ደርሷል። ታውቃለሽ ይቻልም! አንድ መንገድ ብቻ ለእሱ አልተፈጠረም። ለደስታ ሀዘን አለ፣ ለእሳትም ውሃ አለ። ብርሃን ነው ሲሉ ወዲያው ይጨልማል። ብርሃን ነው ሲሉ ወዲያው ይጨልማል። ሰውም አለ ሲሉት በሞት ይሸነፋል። ይኔና እንጂ ፍቅር እውነት መና እውነት ለመናገር አንዳንዴ ቢመርም የኔና አንቺ ፍቅር ከምድር ቢነግዝም በቴምር ከቴምር ቢጣፍጥም ሕይወት አለንና ከሞት አናመልጥም። መሞትን ሳስበው! ካንቺ ተነጥለው እንዴት የሚኖረው ስል ጠይቃለሁ። አንተ የሌለህበት ለእኔ ሕይወት ማለት እንደመታሰር ነው፣ በእጅ ካሞቅ ሰንሰለት በናፍቆት መንገብገብ፣ በሀዘን መሰቃየት ያልሸኝን ሳስታውሰው! ይህ ፈጣር የሚሉት በፈጠራት ምድር ፍቅርን ከፈቀደ ጥላቻን ከጠላ ሰላምን ከወደደ ከዓለም ጫፍ እስከ ጫፍ የትም ይሁን የትም የተፋቀረ ሰው መሞት የለበትም እላለሁኝ እኔ። ቢሆንም ቢሆንም ግና መሪር ሀቅ አይቀርም። እኔና እኔና አንቺም ግን ና የኔም መቤት ሞት የሚሉት እጣ ቆርጦ የመጣለት ቢቻል ሁለታችን አንድ ላይ እንሙት፣ ካልሆነ ግን ውዴ፣ እንደ ሞት ፈጣሪ እኔ እንደሱ አይደለሁ። ስላንች አስባለሁ? ለፍቅሬ ሳሳለሁ ቀድሜሽ ከምሞት ብትሞች መርጣለሁ አለሁ! ከአንቺ በፊት ሞቼ ከምትኖሪ እያዘንሽ፣ ስቃይሽ የኔ ይሁን አዝኜ ማቅ ማቅለል በስ ከእኔ በፊት ሞተሽ ቀድሜሽ ልታሰር! አንቺም ሁኚኝ መሬት ለዘመናት ያህል ሳልኖረው ሰባራ ብዙ ሰው ያባላ ብዙ ወጥ የሰራ የገልስት ነበረ በቆይታ ብዛት ድንገት ተሰበረ። ከብስራት ሚዲያ ከብስራት ከስብራት ወዲያ ማገልገል ቢሳነው ልክ እንደ በፊቱ ከውጭ ተጣለ ደጃፍ ሆነ ቤቱ። ከደጃፍ እንዳለ ይተክዝ ነበረ አልጠቅምም እያለ አላወቅምና፣ ከላይ የሚኖር አበባንም እንዳለ የሰባራው እንገል ሐዘን ያስተዋለ የሚያምረው አበባ እንዲህ ተናገረ። እባክን ሸክላ ሆይ እባክህ ሸክላ ሆይ፣ አበቃልኝ ብለህ አትዘንም። ላፍታ መኖሪያ ሳይኖረኝ የማርፍበት ቦታ ካንተ ተጠግቼ መኖር ጀምር ያለ ሕይወትን ድጋሚ አይደለውም አትበል። ለኔስ ነ ተገጣ፣ ለኔስ ነ ጠቃሚ እያለ ነገረው። ይህን እንደሰማ ገልምባ ማበሰ ደስታው ተመለሰ። ከመሰበር ወዲያ መጥቀምን በመቻሉ ያንዱ ውብ አበባ መኖሪያ መሆኑ ዳግም ተስፋ ሰጠው፣ ካዘኑ ተጽናና። በሰባራው በኩል ድጋሜ ታየችው አለሙሉ ሆና ። እንዲህ ነው አንዳንዴ አበቃልን ብለን ተሰብረን ተሰበርን ብለን ተስፋ ባጣን ጊዜ ተስፋ ባጣን ጊዜ ዙሪያችን ሲከበብ በሐዘን ትካዜ የህይወትን ትርጉም ፈልገን ስናጣ ተሰብረንም ቢሆን አኖረኛል የሚል ሰው አኖረኛል የሚል ምስክር ይመጣ ሲመጣ ይገርማል ይደንቃል ለካስ ለመኖር ነው ያን ለካስ ለመኖር ነው ለካስ ለመኖር ነው ለመኖር ያነሰ ለመኖር ይበቃል።